ማህበረሰቡን የሚጎዳ ባእድ ነገር የተቀላቀለበት የተፈጨ በርበሬ በቁጥጥር ስር ማዋሉን የባህር ዳር ከተማ አስተዳደር ፖሊስ መምሪያ ስምንተኛ ፖሊስ ጣቢያ አስታወቀ። በባህር ዳር ከተማ አስተዳደር ዳግማዊ ሚኒሊክ ክፍለ ከተማ በበርበሬ ምርት ላይ አፈር፣ የኦቾሎኒ ንፋሽ፣ የክክ ንፋሽና የባህር ዛፍ ቅጠል ተቀላቅለው በመፍጨት ለተለያዩ ቦታዎች አሽገው ሲያቀርብ የነበረ የሽርክና ማህበር በህብረተሰቡ ጥቆማ በፖሊስ ቁጥጥር ስር ውሏል። ሰለሞን ዘመኑ ማህበራዊ ታማኝነትን ባጓደሉና ባዛነፉ አካላት የተነሳ በርካቶች ለማይታከም ወይም ታክሞ ለማይድን ህመም ተዳርገዋል። ከወገኖቻቸው ጤናና ህይወት ይልቅ ትተውት ለሚያልፉት ገንዘብ የተሻለ ቦታ የሚሰጡ አንዳንድ ነጋዴዎች የበርካታ ዜጎች ጠቅላላ ጤና እንደሚሰናከል አልፎ አልፎ የሚወጡ መረጃዎች ያሳያሉ። በባህር ዳር ከተማ አስተዳደር ፖሊስ መምሪያ የስምንተኛ ፖሊስ ጣቢያ የማህበረሰብ አቀፍ ክፍል ኃላፊ ምክትል ኢንስፔክተር አየነው በላይ እንዳስታወቁት በባህር ዳር ቀበሌ 14 ባታ ሰፈር በሚገኝ መጋዘን ውስጥ ለገበያ የሚቀርብ ምንነቱ ያልታወቀ ነገር የተቀላቀለበት በርበሬ በቁጥጥር ሥር ውለዋል። በጨለማ እየ የተፈጨ ያለ ባዕድ ነገር አለ ተባልንና ተጠቆምን። ያው ከአጋር የጸጥታ አካል ጋር በመንጣት ወደዚህ ቦታው ላይ ተገኝተን ያው እንጂ ሶስት ባለሙያዎች ጋር ሁለት ፈጭታና አንድ ገልባጭ አብሮ እየፈጨን ያገኘ ናቸው። ወዳለበት ቦታ መሩን ሄደን ግለሰቡን ይዘናል። አሁንም በቁጥጥር አውረናቸዋል። በውስጡ የሚሰሩ ሰራተኞች የመካኒክ የወፍጮ ጠጋኝ ሰራተኞች ሶስት አሉ። ፈጭታ በተመሳሳይ እነዚህ ሶስት አሉ። እነሱን ይዘን ወደ ጣቢያ አስገብተናል። ተጠርጣሪው ለሕብረተሰብ ጤና ጠንቅ የሆኑ ባዕድ ነገሮችን በማስፈጨት ወደ ገበያ ለማስገባት እየተዘጋጀ ሳለ ነው በቁጥጥር ስር የዋለው። ለሕብረተሰብ ጤና ጠንቅ የሆኑና በቁጥጥር ስር የዋሉ ባዕድ ነገሮችንም ዘርዝረዋል። ሁኔታው አስከፊ ለህዝብ የጤና ጠር የሆነ ነገሮች ናቸው፣ ውስጥ ላይ ያሉት ይህን ያህል ብዛት ያለው ባእድ በርበሬንና ቆሻሻ ነገሮችን የማይሰራ የፈከተ በርበሬ ወይም የተበላሸ በርበሬ እየተፈጨ ለህብረተሰቡ እየተገኘ እጅ ተፍንጅ ዘን አግኝተናል ማለት ነው። በርበሬው ጭራሹን በርበሬን ተብሎ የበርበሬ ዘር መሆኑን እንኳን የማይታወቅበት ሁኔታ ያለበት ሁኔታ ስለሆነ ከዚህ ውጭ የተፈጨው ነገር ምን እንደሆነ አያስታውቅም። ነጭ ነው። እንግዲህ ከተፈጨ የደረስንበት ያ ነው። ዝሮ ዝሮ በርበሬ ነው ወይም ለህብረተሰብ ጥቅም ይውላል ተብሎ የማይታሰብ መሆኑን ነው የተረዳ ነው እንግዲህ ያየ ነው ማለት ነው። ጉዳዩን የተመለከቱ የአካባቢው ነዋሪዎች ድርጊቱን ያወገዙ ሲሆን ፖሊስ ያደረገውን ክትትልና ፈጣን ምላሽም አድንቀዋል። ያስ ምስጋናው ይሁን ይባላለሁ። ሽታው በጣም ይገማን አልፈን ለመሄድ በጣም ግማታለሁ። ሽታው እና አሁን በአጋጣሚ ቤተክርስቲያን ደይ ያለሁኝ ተይዟል ሲባል ላይ ስመጣ አሁን ጋሪ ጋንታ ተጠር ከበርበሬ ጋር አብሮ ይፈጫ። እንዲሁ የሚገርመው ነገር እኛ ትንሽ ደቂቃ ክፍቷን የቆየች ውሃ አንጠጣም ብለን እየተቀመጥነ፣ ይህን ያህል ሻቦና አፈር ተቀላቅሎ እየተፈጨ የሚያሳዝን ነገር አይቼ ወጥቻለሁ። በጣም እኔ እንዲያው ያመለከተም ሰው ሊኖር ችሎ ከሆነ አደንቅ አደንቃለሁ በእውነትና፣ አሁንም ተከታትለው ለፍርድ እንዲያደርሱት ሰውየው በአቋራጭ እንዳይወጣ ተከታትለው ሲያበቁ የሚገባውን ቅጣት አግኝቶ እንዲወጣ ቢደረግልን፣ ብዙዎቹ ከእይታ ውጪ ሆነውና መጋዘናቸውን ዘግተው የሚያመርቱ ሁሉ ክትትል ቢደረግባቸው መልካም መሆኑንም አመላክተዋል። እንዲህ አይነት አደገኛ ተግባራትን ህብረተሰቡ ክትትል በማድረግ ጥቆማ ቢሰጥ ፖሊስ ወንጀለኞችን በቁጥጥር ስር ለማዋል ዝግጁ መሆኑን ምክትል ኢንስፔክተር አየነው አሳስበዋል። እያንዳንዱ የማንኛውም ህብረተሰቡ በየደረጃው ይህንን ምግብ ይመገበዋል። በእርግጠኝነት ይመገበዋልና ህብረተሰቡ ከጎናችን ሆኖ ቢከላከል የተሻለ ነው የሚሆነው። ልጁ በተጓዳኝ የትም ቦታ ላይ በተሰቡ ያገኘዋል ይህን ምግብ። እና ህብረተሰቡ እንዲያግዘን ነው የምንፈልገው።